የቡርኪና ፋሶ ዜጎች ትራኦሬን ለመጠበቅ ጎዳና ላይ ማደር ጀመሩ። የቡርኪና ፋሶ ዜጎች ፕሬዚዳንት ኢብራሂም ትራኦሬን ለመጠበቅ ሲባል ማታ ማታ በመንገድ አደባባዮች ላይ ተኝተው ያድራሉ። እዚህ ጉዳይ በተለይ አንድ የአሜሪካ ሴናተር ኢብራሂም ትራኦሬ ወርቃችንን ራሳችን እንጠቀምበታለን ብሎ ሕግ ማውጣቱን ይታወሳል። በዚህ ሕግ ላይ ደስተኛ አለመሆኑንና ትራዋሬ የአገሪቱን ወርቅ ለራሱ ስልጣን ማስጠበቂያ አድርጎታል የሚል ክስ አቅርበውበታል። ከዚህ በኋላ የቡርኪና ፋሶ ዜጎች ፕሬዚዳንት ኢብራሂም ትራዋሬን ለመጠበቅ ማታ ማታ በዋና ዋና አደባባዮች ላይ ተኝተው እንደሚያድሩ ከሰሞኑ ቡርኪና ፋሶ የነበረው ታዋቂው ጋናዊ ዩቲበር ውዲ ማያ በአገሪቱ ጎዳናዎች ላይ ሲዘዋዘር አረጋግጫለሁ ብሏል። በመፈንቅለ መንግሥት ወደ ሥልጣን የመጡት የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ አዲሱ መንገድ በድህነት በችግርና በስደት የተበሳጨው የቡርኪና ፋሶ ሕዝብ በፈረንጆቹ ቀን አቆጣጠር በ222 በመንግሥት ላይ ከፍተኛ መሬት ማቅረብ ይጀምራል። በዛው ዓመት ወታደራዊ ኃይል ሲቪል መንግሥቱን ከሥልጣን ያነሳል። ከመንግሥቱ በጊዜዊነትም ይታገደ። ከዛም በኦክቶበር 222 ኢብራሂም ትራኦሬ ቡርኪና ፋሶ ፕሬዚዳንት ሆኖ ተሾሟል። ኢብራሂም ትራኦሬ ወደ ሥልጣን ሲመጣ ምን አደረገ? የኛ የመንግስት ሰራተኛ ቁጥር ቀነሰ። ሁለተኛ አላስፈላጊ ቢሮዎችንና የመንግስት ተቋማትን አጠፈ። ሶስተኛ ሚኒስትሮች ደሞዝን ቀነሰ። መንግስት መኪኖችን፣ አላስፈላጊ ስብሰባዎችን አገደ። አራተኛ የጉልበት ሰራተኞችን ደሞዝ ጨመረ። አምስተኛ ተመረቱ የታሸጉ ምግቦች ወደ ሀገር ውስጥ እንዳይገቡ ከለከለ። ስድስተኛ የምግብ ዋጋ አምሳ በመቶ እንዲቀንስ ተደረገ። ሰባተኛ የሀገር ውስጥ ምርት ላይ ብቻ ትኩረት አደረገ። ስምንተኛ ከቻይና ህንድ የሚገቡ እቃዎች በሀገር ውስጥ ተካ። ዘጠነኛ ሮዝ ቲማቲም፣ ስልስ ጥጥ በስፋት ማምረት ጀመረ። አስረኛ ኮካኮላ በአፍሪካ ውስጥ ትልቁን ኩባንያ ቡርኪና ፋሶ ውስጥ እንዲከፈት አስደረገ። እንዲሁም ጥሬቃ ከውጪ እንዳይመጣ አደረገ። 11ኛ አይኤምኤፍ እየተን እየተንቀለቀሉ ሄደው ብርና በድር ሲሉት እግዜር ይስጥልን ብሎ አባረረ። 12ኛ የአለም ባንክ ያስጀምራቸውን ፕሮጀክቶች ተቀብሎ ራሱ ጨረሰ። 13ኛ የእራታ ድርጅቶችን ከሀገሩ ጥርግርግ አድርጎ አባረረ። አስራ አራተኛ ቡርኪና ፋሶ ውስጥ የተለያዩ ማዕድናት ያውጡ የነበሩ ድርጅቶች አስገድዶ አዲስ ውል ተዋዋለ። 15ተኛ የፈረንሳይ ወታደሮችና የፈረንሳይ ትላልቅ ኢንቨስተሮች ከሀገር ውስጥ እንዲወጣ አደር ግብር ይከፍላሉ፣ ከሚያገኙት ገቢም ላይ 50 መቶ ለቡርኪናፋሶ መንግስት የሚያስገቡ የአገር ውስጥን የማደን ሰራተኞችን አስፋፋ። 16ተኛ የሠራተኛ ደሞዝ ከፍያም በሀገሪቱ ሕግ መሰረት እንዲከፍሉ አስፈረመ። አስራሰባተኛ ፈጣን መንገድ፣ ሆስፒታል፣ ሁለተኛ ደረጃ ትምህርት ቤት በቡርኪና ፋሶ ኢንጂነሮች አቅም ብቻ እንዲሰሩ አደረገ። በዚህ ሁለት ዓመት ውስጥ ብቻ ከ2 ሚሊዮን የሚጠጋ ሕዝብ የቤት ባለቤትና ንጹህ የመጠጥ መጠጥ ውሃ እንዲያገኝ ተደርጓል። የቡርኪና ፋሶ ዲያስፖራ በገፍ ወደ አገሩ እንዲገባም አስደረገ። ዝቅተኛ ደሞዝ ተከፋዎች ዋጋ ከፍ እንዲልም አድርጓል። ቡርኪና ፋሶ ውስጥ ተቃዋሚ የለ ደጋፊ የለ ሁሉም እጅና ጓንት ሆኖ በህብረት አገሩን ለማሻሻል እየሰራ ይገኛል። በጣም የገረም ምን መሰላችሁ? የአንዳንዱ ፕሮጀክት ወጪ በትልቅ ታፔላ ላይ ተጽፎ ፕሮጀክቱ ሳይት ላይ ይለጠፋል። ማንኛውም ዜጋ ወጪውን ሄዶ ኦዲት ማድረግ ይችላል። እኛስ የት ጋ ነን? ወጣቱ የቡርኪና ፋሶ መሪ ኢብራሂም ትራኦሬ ቡርኪና ፋሶን እያሻገረ እንደሆነ በርካቶች ይስማማል። ኢኮዋስ አይምኤፍ እና ወርልድ ባንክ ግን እየዛቱበት ይገኛል ቢሆንም አስደናቂ ለውጥ በሀገሪቱ እያደረገ ይገኛል አሁን ደግሞ ሰልባጅ ልብስ አልቀበልም በማለቱ ከትራምፕ ጋር መዛዛት ጀምሯል ብዙ አፍሪካ ሀገራት የለውጥ መነሳሳት ምክንያት የሆኑ ወጣቱ ወታደራዊ መሪ እያደረገ ያለው ድንቅ የፖለቲካና የኢኮኖሚ እርምጃዎችን እንመልከት ሀገራቸውን በማይወዱ መሪዎች እየተመሩ ያሉ የአፍሪካ ሀገራት ህዝቦች መቼም ትራኦሬን በማየት መቆጨት አለባቸው አሁን ለብዙ ሀገራት ህዝቦች ምኞታቸው የሆነው ድንቅ መሪ ነው። የሀገሩና የህዝቡን መሠረታዊ ችግር ቀድሞ በመገንዘብ ለችግሮቹ መሠረታዊ መፍትሄዎችን በማስቀመጥ ወደ ተግባር በመቀየር አበረታች ለውጥ እያሳየ ያለ ፋና ወጊ መሪ ነው። የእኛዎቹ አገር መሪዎች ለግል ፍላጎታቸውና ህልማቸው ሲሉ አገርንም ህዝብንም ዋጋ እያስከፍሉ በኑሮ ውድነትም የሚያሰቃዩ ጉዞአቸውን ቀጥለዋል። የራሳቸውን ኑሮና ህይወት አንደላቀው የኖሩ ህዝቡን ግን በመከራና በስቃይ ተውታል። ምን ያህሉ የኢትዮጵያ ህዝ ይሁን በለውጡ ማግስት ከመንግስት ቅንጡ ፓርኮች፣ ሎጆች፣ ቅንጡ ቤተ መንግስት ይጋባኛል ብሎ የጠየቀው ብቻ። ፈጣሪ አምላክ የህዝብን የልማት ፍላጎት የሚረዳ የህዝቦቹ ችግርና ስቃይ የሚሰማ መሪ ይስጠል። መጀመርኛ ሀገር በምክንያት የሚደግፍም የሚቃወም ትንሽ ነው። አብዛኛው በመንጋ ነው የሚደግፍ የሚቃወም ስለዚህ የፖለቲካ እይታችን ወይም በአጠቃላይ ንቃተ ህሊናችን ካላደገ ወይም ካልተስተካከለ ከዚህም የተሻለ ሊሰራ ያው ምክንያታዊ ስለሚጎልደን የሌላውን እናደቃለን ግድም